እስዬ እኔ ያለው ልጅ እሺ፣ እኔ የአንቺ ጠበቃ ነኝ። ልክ ብላለች። የአንቺ ባህሪ ነው። ድሮም የእኛ ሰዎች ማለት ስናግረው አልወዱም። መልቃበት ትፈልጋላችሁ። እስዬ ልክ ብላለች። ሞት አድርግ። ዝም በይ፣ ዝም

ግን ዛሬ ጭፈራ አለ። ሰንዬ በእናትሽ ሁለሽ ነው አሙድ መቼ መስለሽ? ዛሬ ጭፈራ አለ። እኔ ቤት ዛል ያለሽ ትልቅ ነው ትንሽ ነው አለችኝ። እንዴት ነው አልኳት ማለት ነው። ከዛ በጣም ትልቅ ነው አለችኝ። እኔማ ታሳየን እስቲ ዝውዝው ብላ ታሳየን። ዛሬ ማታ ማለት ዛሬ ማታ ማለት ነው። እኔ እኔ አልኳት። እኔ ይኸው ዛሬ ወዝዋዝ ያለ እኔ ቤት ፋፊያት መጭም ወይ አልኳትና ይመጣሉ። ግን ዳለ እኮ ጠውላ ቂጥ ነኝ እፈራለሁ አለች እናቴ። እንደዛ አይደለም እስቲ አልኩሽ አለችኝ። አንቺ የኔ እንዳለ ትልቅ ነው ካልሽም በኋላ ነው የኔ ደህና ጠውላ ቂጥ ነው አለ። እሺ ልክ ነው

ቪዲዮ ግን መውጣት ቪዲዮ መውጣት አለብሽ ግን ሰንዬ፣ ቪዲዮ ወተሽ መጨፈር አለብሽ። ዛሬ ምን ያመጣሉ? አንቺ ደግሞ

ይሄ ውስጥ ገብቼ ነው ያለ ብዙ ነገር ነገር፣ እንደ አልነበርሽም? እንደ ሁለት መቶ ሰው ነበር። አልነበርኩም፣ በእውነት አልነበርኩም፣ በእውነት አልነበረኩም። ታዲያ በጣም ነው የሚያሳዝን። ጊዜ ከሆነ አልነበርኩም

ሊሳደብሽ ይችላሉ እንጂ ማንም ል ውስጥ ገብቶ አስገብቶኝ አይደለም። የምንም ህሊ ውስጥ ገባኝ። ምንድን ነው ይሄ? ውሸት ነው ይሄ። ስሚ፣ ይሄ ውሸት ነው። የልባቸውን ካደረጉ በኋላ አዎ፣ የልባቸውን ካደረጉ በኋላ ህሊ ውስጥ አይነፋም። ይሄ ውሸት ነው። ኧረ አትመኝ

እኔ እኮ ሁለቱም ነው የሚፈልገው። ሁለቱም ከመጡኝ እኔ አይመለከተኝም። ግብቶሻል በቃ በቃ። ዋና እነሱ አይጣሉ እንጂ ሌላው ትርፍ ነው እንጂ፣ ደሞ ቢጣሉ ይታረቃሉ። ይሄ መሀል አያገበኝም፣ እኔ አያገበኝም። በናታቸው ይተከሉ ሁለቱም፣ እነዚህ ደመቃና ቦጋለ በናታቸው ይተከሉ። ፍቅር የት ነች ዛሬ? ፍቅር የት ነች? በእናትሽ ፍቅር ትዝ አለች ዛሬ። እኔ ቆንጆ በኋላ ለጭፋሪ ጊዜ ሼራ አደረጋት ይችላሉ አንቺ፣ ምን መቼ ነው የምትሄጂው? ካለ አዋርደችን ራሷ የምንጭፈራ ያቺ ቤት ጨፈራ የሀቢባ ቤት ጨፈራ አስመሰልሽው። ሰሚ አንሶላ ለብሳ በፊት ማለት ነው፣ ከዚህ በፊት እየጨፈረን ነበረ። ኔና አቦና እንትና ማለት ነው፣ ሁባ ማለት ነው። ዋር እኛ ሲንግል ስለሆነ እንትን አሳይታችሁ ነው፣ ደባ አሳይታችሁ ነው። እንደ ደባ ይፈቅድም አሉ። ባለፈው ሀቢባ ስትናገር ነው የሰማሁት ስትል ነው እንግዲህ። የኋላ ነገር አሳይተሽ ነው፣ ዳሌውን አሳይተሽ ነው። ባለፈው ሀቢባ ዳሌ ሽን አታሳይም ዘጋብኛ ነበር። አዎ፣ ምናልባት ዳሌ አሳይተው ይሆናል